ጉድ! ጉድ! ጉድ! ጉድ! ጉድ! አታንጣ ስለው እያመጣ ጎለለው አለ። ወገን ማለት ነው እንዴ? አብርሽ ልጁ ያንተ አይደለም ብለው መጥት አሉላቸው። አሁን ይሄን ማን ያምናል ወገን? ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ዱም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮ ስጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበሱ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እናንተ ኧረ ወይኔ ዛሬ በጣም የሚገርም የሚገርም ቪዲዮ አይቻለኝ። ጆን እና ኤንዲ ታርቀዋል። ያው እንግዲህ ትናንት ሳይሆን ዛሬ ጠዋት በነገርኳችሁ መሰረት በሌላ ቤት አትንጪ እኛ እያላችሁ የምታሽቃብጡ ይኸው፣ ሶስተኛ ለራሷ አንድ ቪዲዮ ፍቅር አግኝታለች ሰርታለች ማለት ነው። ሁለቱም ሶስቱም ቤት አንዳንድ ቪዲዮ ለቀዋል ዛሬ በሷ ቤት ታረቃሉ ብያችሁ ነበረ ጠዋት። ስለዚህ ታርቀዋል ማለት ነው። ምክንያቱም እነሱ ያገናኛቸው ዩቲዩብ አይደለም። በጣም ብዙ ነገሮችን አብረው አሳልፈዋል፣ ብዙ ነገሮችን አድርገዋል። ከዩቲዩብ በፊት ነው የሚተዋወቁት። ስለዚህ በቃ ሰላም እንደሚወርድ እርግጠኛ ነበርኩኝ። እና ለማንኛውም እንግዲህ ፍጻሜው ወይም እርቁ በፍቅር ቤት ተለቋል ማለት ነው። እንኳን ደስ ያላችሁ። እርቅና ሰላም ስለወረደ በጣም ደስ ብሎኛል። ጆንና ኤንዲ ያው ኢትዮፕያ ከፈቱ ጀምሮ ነው ማውቃቸው። በተለይ ኤንዲ በደንብ ነው ማውቀው። እኔ እንደነገርኳቸው ጥሩ ጥሩና መልካም ለሰዎች ብዙ ዋጋ የሚከፍል ልጅ ነው። እንደሚከፍለው ዋጋ እንትን የሚሉ ነገሮች የሉም እንጂ ማለት ነው። እና ውድ ቤተሰቦቼ እንግዲህ ይህንን ማርዘም አልፈልግም። ብዙ ነገር እንትን ማለት አልፈልግም። አንድ ሙሉ በሚል ስም መተሽ ኮሜንት ምጽፊልኝ፣ የፍቅር ወዳጅ ነኝ ባይ፣ ከዚህ በኋላ ስርዓት ያዥ። ሰብስክራይብሽን አንስተሽ ከቤቴ ውልቅ ብለሽ ውጪ። ከበፊት ጀምሮ የሆነ ነገር በተፈጠረ ቁጥር መተሽ መርዝ ነው የምረጩ፣ እኔ ቤት ማለት ነው። ሁሌ የሆነ ጎሽጎሽን የሚባል ቪዲዮ እንዲሰራ ነው የምትፈልጊው። አክብረውኝ፣ ወደውኝ፣ ምንድን ነው ብለው በውስጥ ለጠየቁኝ ልጆች ነው መልስ የሰጠሁትኝ። ከተመቸሽ ያዥ፣ ካልተመቸሽ አይመለከተኝም። እኔ ኦኬ እኔ እንዳንቺ እየዞር ኳፌን አልከፍትም ጫወሎ ጫ ያሳደገኝ ሰው ነኝ የኢትዩ ባህሪ ካልገባሽ ደግሞ አለኬፍሽ እኔ አይመለከተኝም ኦኬ እኔ ከማንም እስካሁን ከተስተዳደብኩት ሰው ጋር ሱ በጣም ይቆጨኛል ምክንያቱም በኢትዩ በዚህ ልክ ከማንም ጋር አፌ መካፈት አልፈልግም በተለይ ከኦዲንስ ኦዲንስ ማለት አንዳንዱ ኦዲንስ ድፍን ያለ አስተሳሰብ ያላችሁ አላችሁ ልክ እንዳንቺ ማለት ነው እና ከዚህ በኋላ ቤቴ እንዳትመጪ አንሰብስክራይብ አድርገሽ ውጪ ማለት ነው የአንቺ ሰብስክራይብ የኔን ቤት አያውቀ ነው። ተግባባ። ምክንያቱም ጠዋት በሰራው ቪዲዮ ሰዎች፣ ዩቲዩበሮች ቪዲዮ ሚሰሩባቸው ቻናላቸው ቫይራል ይወጣል እንጂ የሚጎዳቸው ነገር የለም ስል አንቺ ስለለጠፍሻት የእሷ ቤት ቀዘቀዘ አልሽ ማለት ነው። ገባሽ? ሁልጊዜ የተጣመመ ነገር ስታመጪ አይምሮሽ እራሱ እየተጣመመ ነው የሚሄደ ይሄም ማወቅ አለብሽ እና አንቺና መሰሎችሽ ሰው እያሳጣችኋት እንደሆነ ወቁ። ሶስት አራት ሆናችሁ ግን መርዝ ምረጩ ማለት ነው። ምክንያቱም ካላወቃችሁት የዩትዩብን ባህሪ እንትን በሉ እንጂ ያንን ያንን ማናክሳችኋት ይችልች ማን ሊወዳት ወይም ደግሞ ከማንጋ ቪዲዮ ልሰራላችሁ እንደምትፈልጉ አላቅ ከመጣችሁ ኦዴንስ ጋር ሁሉ ተናጭታችሁ ደግሞ አትገፉትም። ብዙ የወዷት ብዙም ያከብሯት ብዙ ጥሩ ኦዴንሶች አሏት። ግን ጥቂት በሆናችሁት ይሸፈናል፣ ያ መጥፎ ነገር ጥሩ ነገር ጥሩ ሰው ይሸፈናል። እና ከዚህ በኋላ ቤት ያልት እንጂ በክብር ነው የምነግርሽ። ሰብስክሪፕሽን አንስተሽ ውልቅ በይ። ለእኔ በንጹህ ልብ ሳጠፋ እየመከሩ፣ ስሳሳት እያስተካከሉ ጥሩ ጎኔን ይዘውልኝ የሚሄዱት አስር ሰዎች ቢኖሩ ይበቁኛል። የሰብስክራይብ ብዛት አደለም፣ የምፈልገው ከብዛት ጥራት ይላል ያገሬ ሰው ማለት ነው። እና ከዜሮም ተነስቼ ዚጋ ጋ አድርሻለሁኝ ምንም አይደንቅም። እና ተከበሪ አንቺ እና መሰሎችሽ ተከበሩ ማለት ነው። ከዚህ በኋላ መልስ አልሰጣችሁም። ያንንም በእያንዳንዱ ውስጥ በጠየቁኝ ብዙ ልጆች ስለሆኑ በውስጥ ታውቃላችሁ። ብዙ ስራ ነው ያለብኝ ጊዜ ስላጣሁኝ በቪዲዮ ለምን መልስ አልሰጣቸውም ለሁሉም መልስ ይሆናል ብዬ ስላሰብኩኝ ነው፣ እንጂ መተሽ መርዝሽ እንድረጭ አይደለም ቪዲዮ የሰራሁት ማለት ነው። ከዛ ውጭ በተረፈ ወደ አብረሽና ሮታ ልሂድ። እንግዲህ የተወለደውን ልጅ በዛሬው ዕለት አብረሽን ፕራንክ አድርገውታል። ይሄ ነገር ግን ሳስበው የሆነ የሚቀጥል አይነት ነገር ስሜት ተሰማኝ። እንደዚህ ካደረጋችሁ በጣም ነው የሚያስጠላው። ገና ጩጭ በሆነና ባልተፈጠረ ገና ደግሞ ባረጋ ልጅ ላይ እንደዚህ አይነት ቪዲዮ መስራት የለባቸውም። ጥሩ አይደለም። ብዙ ሰዎች ርዕሱን ያዩት ቪዲዮውን እስከ መጨረሻው ያዩት አይመስለኝም። እንዳለ ስድብ ነው እንዳለ ማለት ነው። የብዙ ሰዎች ችግር ታምኔ ላይ ተው ነው ሰውን የሚናገሩት ውስጡን አያዩትም። ያው እኛ ዩቲዩበሮች ደግሞ ምንም አይመስለንም። ጨዋው ጥሩ ነገር ተናግሮ ሲወጣ፣ ባለጌው ደግሞ አፉን ከፍቶ ሲወጣ ስቀን ነው ዝም የምንለው። ምንም አይመስለንም ግን ደግሞ ህሊናችሁን ሸጣችሁ ከምታገኙት ነገር የተሰማችሁን በትትና ገልጻችሁ የምታገኙት ነገር ይጣፍጣልና እነሱም እነሱ እንግዲህ ያው እንዳለ ስድቡ ማለት ነው በጣም የሚያስጠላው በጣም የሚዘገን ነው። ምክንያትም ስራቸው ትክክል አደለም፣ ስራቸው ጥሩ አደለም ብራንክን ቢሆን የአንተ ልጅ አደለም በሚል ሰዎች የሚናገሩትን ከኮሜንት ነው እኮ በነገራችን ላይ የሚወስዱት አንዳንድ ኮሜንት በቃ ዝም ብሎ የራሳቸውን ሀሳብ የሚናገሩ ስላሉ ማለት ነው። የእነሱን ኮሜንት ይዘው ነው እንትን የሚሉት ማለት ነው። እና በዛ ምክንያት አዲስ ቪዲዮ ሲሰራ ያው ስድብ ይኖረዋል። ይሄ ይታወቃል። ስለዚህ ይሄ ደግሞ ብልግና ነው። ገና በተወለደ ልጅ እንደዚህ አርጎ ፕራንክ እና ደግሞ ትናንትና ብሎግ ተናግሮ ነበረ ልጁ ሲጀመር እኔ ነው የሚመስለው ሁለተኛው አሸብር ኧረ ሚዲያ ላይ የሚወጣው ነው። እቁ በኋላ የሰው ህይወት ምን አስገባችሁ? ሲጀመር መቼ ሄዳኒ ነው አትሉም? ማፈሪያ ናችሁ የምር። ከወለዱ አንድ ቀን ሳያድር ነገር ወይም ጉድ ሩታ ለፍርድ ካቀረበቻቸው የለሁበትም። በልጅ ቀልድ የለም። እውነት ነው ግን ያው እዛው ጋር ፕራንክ ብሎ አቆሙስ እንጂ ማለት ነው። አውቀው ነው ሊያጣሉ ነው። ይህ ስራ የዚች መሰሪ ሄርሜላ ሀሳብ ነው። እየፈተናችሁ መሆን አለበት እንዳልምማ እንደለመዳችሁ ያው ግልጽ ነው። አብርሽና አሉታ መቼ ማየት ላዩ አትድከሙ። ደግሞ በዚህ መጣችሁ፣ ግን አይደብራችሁም? ራፊ አሁኑም አታርፉም። ስራችሁ የሰው ቤት መበጥበጥ ነው። በጣም እዚህ ቤት ደግሞ ሌላ ድራማ ተጀመረ። አብርሽን ነው የሚመስለው እያላን ነበር። እንዲ ጀግናና አብርሽ እነዚህ ልጆች መቀኞች ናቸው። ምን ነው የሚፈተፍቱት? የውሸት ፋይል አለ ፌክ ነው። ግን እንትን አላችሁትም፣ አልጨረሳችሁትም ማለት ነው ቪዲዮን ርካሾች በቃ ታምን እንዳለ ሰው ነው። ምን ነው የራሳችሁን ስራ አሰሩ፣ የራሳችሁን ኑሮ። ደንቆሮ ሁላ ይላል። አረው ታጅራዎች ገደል ግቡ፣ እጭ ምን ይመስላሉ። አፈር ብሎ፣ ወይኔ ወይኔ ወይኔ ወይኔ ወይኔ፣ ምድረ መቀኛ ሁላ። አብርሃም በደስታ እንዴት እንደሚያረጋቸው አብርሃም ሩታ አንድ ላይ መሆናቸው አልፈልግም። ደስታቸውን አትፈልጉ እናንተ። በጣሪ በለውን ያወርድባችሁ ይላል። እንዳለቁ አፈር ብሉ እናንተ ቆሻሾች። እኔ እኮ የስድብ ድግሪም ከሄደ እንደምታመጡት ማለት ነው። እኔ እኮ እንደዚህ የፈለገ ብናደድም መጥፎ ቃላት አይወጣኝም። የምር አልችልም። መጽሐፍ መጥፎ ነገር አፈር ብሉ ይላል። አቤት ድራማ፣ ቀን በቀን ተካታይ ድራማ። አትናደዱ። በአንድ ቀን ያንተ ልጅ አይደለም ድራማ ቢሆንም አፈር ብሉ ይሄ ሁሉ ኮሜንት እኔ አልችልም፣ ዝም ብዬ ማለት ነው። እናንተ ከላይ ከላይ ነው። አፈር ብሎ፣ አፈር ብሎ ይበዛዋል ግን ማለት ነው። ነገ አፈር ቢበሉ ይውላቸው እንዳታለቅሱ። ለማንኛውም ጥሩ አይደለም። እንደዚህ አይነት ነገር አትስሩ። በልጅ ልጅ ሴንሴቲቭ ነገር ነው። ሲቀጥል ደግሞ እናሳያችኋለን እናሳያችኋለን አትበሉ። ሩታ በራሷ ሰዓት ስትፈልግ ልጇን ታሳያለች፣ ወደ ሚዲያ ታወጣለች። እንደዚህ አይነት ነገር ይደብራል፣ አታድርጉ። ሲጀምር ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። የምትወዱኝ የምታከብሩኝ እግዚአብሔር ያክብርልኝ። ደግሞ ለማትወዱኝም ልቦና ይስጣችሁ። ወደዳችሁኝ ጠላችሁኝም ከእናንተ ምንም የሚጎል ነገር ስለሌለ ነው ለማንኛውም በጣም አመዳችሁ መልካም ጊዜ። ቻው ቻው።